ዓለም በሰበር ተጥለቅልቃለች። ኢራን ሃይፐርሶኒክ ሚሳኤልን ወደ እስራኤል እያስወነጨፈች ነው። አያቶላህ ሐሚኒ ደግሞ ገና አሁን ጦርነቱን ጀምር ነው ሲሉ በይፋዊ የትስስር ገጻቸው ላይ ጥፈዋል። እንደ አንድ ዓለም አስቦ ውጥረት የሚፈላበት ሃይፐርሶኒክ ሚሳኤሎች ሰማዩን የሚያርሱበትና የብዙ ሀገራት እጣፈንታ በአንድ ክር የተንጠለጠለበት ጊዜ ላይ ደርሰናል። በሰኔ 2025 በመካከለኛው ምስራቅ የጦርነት ጩኸት ተሰማም። ኢራን በአብዮታዊ ስሜት የተሞላች ሀገር፣ በእስራኤል ላይ ሃይፐርሶኒክ ሚሳኤል መተኮሷ ተነግሯል። የኢራን መሪ አያቶላህ አሊ ሃሚኒ በማህበራዊ ሚዲያቸው ላይ ደግሞ አሁን ገና ጦርነቱ ተጀመረ ሲሉ ከሰዓታት በፊት ጽፈዋል። በሌላ በኩል እስራኤል የኢራንን ጀነራሎችና ሳይንቲስቶችን አንድ በአንድ እየለቀመቻቸው ነው። ነገር ግን አያቶላህ ራሳቸው ለምን አልተነኩም? ዓለም የሚጠይቀው ጥያቄ ሆኗል። እሳቸው ቢገደሉ ለመሆኑ ምን አስደንጋጭ ነገር ይከሰታል? አሜሪካስ ለምን እንዲገደሉ አትፈልግም? ይህንን ድንቅ የሆነ መረጃ እናንተን በሚመጥን መልኩ ፈትሸነዋል። አብራችሁን ስትቆዩ ሁሉንም አብረን እንፈትሻችኋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን፣ በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን። ለመሆኑ እስራኤል ይህን ያህል አቅም ኑሯት እያንዳንዱን የኢራንን ጀነራሎች፣ ሳይንቲስቶች አዲስ የተሾሙትንም ሳይቀር አንድ በአንድ ስትለቅማቸው አያቶላህ አሊ ሀሚኒ ለምን አልተገደሉም የሚለው ጥያቄ ወደ አምሮ ስለመጣ ይህንን ነገር በጥልቅ ፈትሸዋለሁ አብራችሁን ቆዩና ይህንን አስገራሚ መረጃ እንዲሁም ደግሞ ሰበር የሆነውን አብረን እናያለን። ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላ ምልክት ተጭናቸው እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሽር እስከ መጨረሻው አብራችሁን ዘለቁ። መረጃውን ካክሱም ቲዩብ ኒሮማ ጸጋ ያደርሳችኋለው። ሰናይ ቆይታ ይሆንላችሁ። የዘመናችን በጣም አደገኛ ግጭትን እንመርምረው። ኢራንና እስራኤል፣ የሃይፐርሶኒክ ሚሳኤል ጥቃት፣ የኢራን ወታደራዊ መሪዎች ግድያ እናም አያቶላህ ሐሚኒ ለምን እንደማይነኩ እንቃኛለን። በመጀመሪያ ስለ ኢራን በእስራኤል ላይ ሃይፐርሶኒክ ሚሳኤል መተኮሷን እንመልከት። ሃይፐርሶኒክ ሚሳኤሎች ከድምፅ ፍጥነት በአምስት እጥፍ በላይ የሚጓዙ ለመጥለፍና ለመከላከል አስቸጋሪ የሆኑ መሳሪያዎች ናቸው። ኢራን እንደ ፋታህ አንድ ያሉ ሃይፐርሶኒክ ሚሳኤሎች እንዳላት በ2023 አስታውቃለች። ነገር ግን በሰኔ 2025 እስራኤል ላይ እንደዚህ አይነት ጥቃት መፈጸሟን በተረጋገጠ መረጃ የተደገፈ ሆኖ አሁን ላይ እየታየ ነው። የዓለም ዜና ምንጮች ይህንን የሚያረጋግጡት ማስረጃዎችን እያጣቀሱ ነው። ይህ መረጃ ደግሞ እጅግ በጣም ዘግናኝ እልቂትን ሊያመጣ የሚችል እንደሆነ የሚጠቁም ነው። አያቶላህ ሃሚኒ በማህበራዊ ሚዲያ ገጻቸው ላይ ጦርነቱ ተጀምሯል ብለው መጻፋቸው ተነገረም። ነገር ግን ይህ መረጃ ደግሞ በርካቶችን ያራደ ነበረ። ኢራንና እስራኤል ለረጅም ጊዜ በጠላ ጦርነት ውስጥ ናቸው። የሁለቱ ሀገራት ግንኙነትና እንዲሁም ግጭት ዓለምን ወደ ተለየ ቅርጽ ሊጠመዘዛት ይችላል። እስራኤል በኢራን ወታደራዊ መሪዎችና ሳይንቲስቶች ላይ ትክክለኛ ጥቃቶችን በመፈጸም ላይ እንደሆነች ይነገራል። ለምሳሌ በ2020 የኢራን ታዋቂ የኒውክለር ሳይንቲስት ማሐሰን ፋህሪዛዴ በእስራኤል ተጠያቂነት በተፈጸመ ግድያ ነው የሞተው። በቅርቡ የኢራን እስላማዊ አብዮ ጥበቃ ጦር አይአርጂሲ ከፍተኛ መኮንኖች በአየር ጥቃቶች መገደላቸው ተነግሯል። እነዚህ ጥቃቶች የኢራንን ወታደራዊ የኒውክለር አቅም ለማዳከም የታለሙ ናቸው። ነገር ግን እስራኤል ለምን እንደዚህ ትክክለኛ ጥቃቶችን ትመርቃለች? የኢራን ወታደራዊና የኒውክለር ፕሮግራም ቁልፍ ሰዎችን ማጥፋት የኢራንን አቅም ይገድባል፣ ነገር ግን ሙሉ ጦርነትን አያስነሳም። ይህ የተቀነባበረ ስትራቴጂ ነው። እስራኤል በሞሳድ በኩል የረጅም ጊዜ ያላት ሀገር ናት። አሁን ወደ ጥልቁና ትልቁ ጥያቄ እንመጣለን። እስራኤል ወይም አሜሪካም አያቶላህ ሐሚኒን ለምን አይገድሏቸውም? እሳቸው የኢራን እስላማዊ ሪፐብሊክ መሪ ናቸው እና የኢራን ፖሊሲዎች፣ ወታደራዊ እንቅስቃሴዎች የመጨረሻ ውሳኔ የሚሰጡ ቁልፍ ሰው ናቸው። እንዲህ ሀያልን ሰው ስለምን ኢላማ ታዲያ ያደርጋሉ? መልሱ በስትራቴጂክ በተለያዩ መዘዞች ላይ የተጠላለፈ ነው። በመጀመሪያ አያ አቶላህ ሐሚኒን መግደል በጣም አስቸጋሪ ነው። እሳቸው በከፍተኛ የደህንነት እርምጃዎች ተጠብቀዋል። እናም የእስራኤል ወይም የአሜሪካ ጥቃት ከተሳካ የኢራን ምላሽ ከቁጥጥር ውጭ ሊሆን ይችላል። በሁለተኛ ደረጃ አያቶላህ አሊ ሐሚኒ ለምን አይገደሉም? የኢራን መንግስት ምልክት ናቸው። እሳቸውን መግደል ማለት የኢራንን ህዝብና መንግስት ማነቃነቅ ማለት ነው። ይህ ደግሞ ሙሉ ጦርነትን ሊያስነሳ ይችላል። አያቶላህ አሊ ሐሚኒ ቢገደሉ ውጤቱ እጅግ አስደንጋጭ ነው የሚሆነው። ኢራን በሊባኖስ ሶሪያ፣ የመን እና ፍልስጤም ያሉ ተኪ ቡድኖች ወይ ደግሞ ተተኪ ቡድኖች ለምሳሌ ሂዝቦላህና ሁቲዎችን በመጠቀም በእስራኤል ላይ ያልተጠበቀ ጥቃትን ልትፈጽም ትችላለች። ይህ ደግሞ የመካከለኛው ምስራቅን ሙሉ ጦርነት ውስጥ ሊጥል ይችላል። ይህም አሜሪካን፣ ሩሲያና ሌሎች ሀያላን ሀገራትን ያካትታል። እናም ዓለም ወደ ድንጋዩ ዘመን ልትመለስ ትችላለች። በኢራን ውስጥ ያለው የፖለቲካ ባዶነት ደግሞ የኃይል ትግልም ሊፈጠር ይችላል። ይህ ደግሞ የበለጠ ዓለምን ወደ አለመረጋጋት ይጠመዝዛታል። እንዲህ አይነት እርምጃ የኢራንን ህዝብ በአንድነት ሊያሰባስብ ይችላል። ይህም የእስራኤልና የአሜሪካ ፍላጎቶችን የበለጠ ያጠላልፋል። ስለዚህ እስራኤልና አሜሪካ እነዚህን አደገኛ እርምጃዎች ከመውሰድ ይቆጠባሉ። አሜሪካ በመካከለኛው ምስራቅ ውስጥ ትልቅ ፍላጎቶች ያላት ሀገር ናት። ከእነዚህ መካከል የነዳጅ አቅርቦት፣ የእስራኤል ደህንነትና የሩሲያ እና ቻይና ተጽዕኖ መግ ወጣት አያቶላህ ሐሚኒን መግደል የኢራን ምላሽ ብቻ ሳይሆን የዓለምንም ኢኮኖሚ ሊያንኮታኩት ይችላል፣ በተለይ የነዳጅ ዋጋዎች መጨመር። በተጨማሪም ደግሞ አሜሪካ በኢራን ውስጥ ያለውን የፖለቲካ ተለዋዋጭነትን መቆጣጠር አትፈልግም። ምክንያቱም ይህ የበለጠ ጽንፈኛ መሪ እንዲመጣ ሊያደርግ ይችላልና ነው። አሜሪካ በዲፕሎማሲና በኢኮኖሚ ማዕቀቦች በኩል ኢራንን ለመግታት ትመርጣለች፣ ከጦርነት ይልቅ ማለት ነው። ይህ የተረጋጋና የተቀነባበረ አቀራረብ ነው። ምክንያቱም ሙሉ ጦርነት ለሁሉም ወገኖች ከፍተኛ የሆነ ዋጋ ያስከፍላልና ነው። የኢራንና የእስራኤል ግጭት በጥላ ውስጥ የሚካሄድ ጦርነት ነው። ነገር ግን ተጽዕኖ የዓለምን ሚዛን ሊያዛባ ይችላል። የሃይፐርሶኒክ ሚሳኤል ጥቃት ወሬዎች፣ የአያቶላህ መግለጫዎችና የእስራኤል ትክክለኛ ጥቃቶች፣ ይህ ግጭት ምን ያህል ውስብስብ እንደሆነ እያየን ነው። አያቶላህ አሊ ሐሚኒን መግደል ቀላል መስሎ ሊታይ ይችላል። ነገር ግን የሚያስከትለው መዘዝ ከመጠን በላይ ነው። አሜሪካና እስራኤል ይህንን አደጋ ለማስቀረት ይመርጣሉ። እናም ይህ ውሳኔ የተጠነቀቀ ስትራቴጂ እንደሆነ ነው የሚነገረው። ለዛም አያቶላህ ኻሜኒ እንኳንስ ሊገደሉ እንዳይገደሉ ይጠበቃሉ የሚለው ሚዛን ይደፋል። ይህ ታሪክ ታዲያ በሁለቱ ጠላት ሀገራት መካከል ያለው ሽኩቻ ምን ያህል ከፍ ያለ በውጥረት የተሞላና ያልተጠበቁ ክስተቶችን እያስተናገደ ያለ እንደሆነ የሚነግረን ነው። እርግጥ ነው ቤንያሚን ኔታንያሁ አያቶላህ አሊ ሐሚኒ ቢገደሉ ፍላጎታቸው ነው። ነገር ግን በመፈለግና በማድረግ መካከል የሰፋ ልዩነት አለ። ቤንያሚን ኔታንያሁ አያቶላህ አሊ ሐሚኒ ቢገደሉ ሀገሪቷ ነጻነት ታገኛለች፣ አምባገነን አገዛዝም አፈር ከድሜ ይበላል ባይ ናቸው። ነገር ግን አያቶላህ አሊ ሐሚኒ ቢገደሉ ከላይ በዘረዘርንላቸው ምክንያት አለም በሙሉ ቅርጿን ልትቀየር ልትቀየር ትችላለች። ለመሆኑ እነዚህ ሁለት ሀያላን መሪዎች በሀገራቸው ህዝብና በዓለም አቀፉ ማህበረሰብስ እንደምን ይታያሉ? ይህንን እስኪ በጥልቅ ከእናንተ ጋር እንፈትሸው። አያቶላህ አሊ ሐሚኒ እና ቤንያሚን ኔታንያሁ በመካከለኛው ምስራቅ ፖለቲካ ውስጥ ቁልፍ ሰዎች ናቸው። ሐሚኒ የኢራን ኢስላማዊ ሪፐብሊክ የበላይ መሪ ሲሆኑ፣ ኔታንያሁ ደግሞ የእስራኤል ጠቅላይ ሚኒስትር ናቸው። ሁለቱም መሪዎች በሀገራቸው ውስጥ እንደ ጠንካራ መሪዎች ይታያሉ። ነገር ግን በዓለም አቀፍ ደረጃ ያላቸው ግንዛቤና ተጽዕኖ እጅግ ጽንፍ የረገጠ ነው። የትንታኔያችን ደግሞ የሁለቱን መሪዎች የፖለቲካ ስትራቴጂ፣ የሀገር ውስጥ ድጋፍ፣ የዓለም አቀፍ ግንኙነትና ኢራንና እስራኤል ግጭት ውስጥ ያላቸውን ሚና የሚመረምር ነው። የፖለቲካ ሚና አያቶላህ አሊ ሐሚኒ አያቶላህ አሊ ሐሚኒ ከ1989 ጀምሮ የኢራን የበላይ መሪ ናቸውና በኢራን እስላማዊ ሪፐብሊክ ውስጥ የመጨረሻ ውሳኔ ሰጪ ሰው ናቸው። የኢራን የውጭ ፖሊሲ፣ ወታደራዊ ስትራቴጂና የአገር ውስጥ ጉዳዮች በእሳቸው ቁጥጥር ስር ናቸው። እሳቸው የኢራንን እስላማዊ አብዮት ምልክትና የእስላማዊ ስነምግባር ጠባቂ ተደርገው ይታያሉ። ሐሚኒ በኢራን ውስጥ በተለይ በጠንካራ መስመር ተከታዮች በእስላማዊ አብዮት ጥበቃ ጦር ጦር አይአርጂሲ ታርጌት ብላንክ ሪል ኖ ፐርነር ኖርፊረንት እና በሃይማኖታዊ መሪዎች ዘንድ ጠንካራ ድጋፍ ያላቸው ሰው ናቸው። ነገር ግን በተለይ በወጣቶችና ና በተሃድሶ ተከታዮች መካከል በኢኮኖሚ ችግሮች በነፃነት እጥረትና በሴቶች አናሳ መብቶች ላይ ታላቅ ቅሬታ ይነሳባቸዋል። በቅርብ ዓመታት በኢራን ውስጥ የተቃውሞ ሰልፎች ተካሂደዋል። ይህም የሃሚኒ መንግስት ተቃውሞ እንዳለው ያሳያል። በኢራን ውስጥ ሃሚኒ እንደ ጠንካራና የማይናወጥ መሪ ደግሞ ይታያሉ። የመልካም ስም አላቸውም ነገር ግን ተቺዎች እሳቸውን እንደ ጨቋኝና የለውጥ ተቃዋሚ ቆጥሯቸዋል። የእሳቸው የኒውክሌር ፕሮግራምን መደገፍና በክልሉ ያሉ ተተኪ ቡድኖችን መደገፍ በሀገር ውስጥ ለእያንዳንዱ ኩራት ሲሆን፣ ለሌሎች ደግሞ የኢኮኖሚ ችግሮችን የሚያባብስ ነው። ቤንያሚን ኔታንያሁና የፖለቲካ ሚናቸው። ኔታንያሁ ከ1996 እስከ 1999ና ከ2009 ጀምሮ የእስራኤል ጠቅላይ ሚኒስትር ሆነው አገልግለዋል። ይህም እሳቸውን በእስራኤል ታሪክ ውስጥ ረጅሙ የገዛ ጠቅላይ ሚኒስትር ያደርጋቸዋል። እሳቸው የእስራኤልን ደህንነትና የዕብራይስጥን ማንነት ቀንደኛ ተከላካይ ናቸው። የእሳቸው ፖሊሲዎች በተለይ በኢራን ኒውክሊየር ፕሮግራም እና በፍልስጤም ግጭት ላይ ጠንካራ አቋምን ያሳዩ መሪ ናቸው። ኔታንያሁ በሀገራቸው አይን ኔታንያሁ በእስራኤል ውስጥ በተለይ በቀኝ ክንፍና በሃይማኖታዊ ተከታዮች መካከል ጠንካራ ድጋፍ አላቸው። ነገር ግን በግራ ክንፍና በአንዳንድ መካከለኛ ተከታዮች መካከል በፍልስጤምና ፖሊሲዎቻቸው፣ በኢኮኖሚ ኩልነት ጉዳዮችና በፍትህ ስርዓት ላይ በተካሄደው ማሻሻያ ምክንያት ተቃውሞ ይገጥማቸዋል። በተጨማሪም ኔታንያሁ በጋዛ ጦርነት ምክንያት በዓለም አቀፍ ደረጃ በጦር ወንጀል መከሰሳቸው በአገር ውስጥ ታላቅ ውዝግብን የፈጠረ ሆኗል። በእስራኤል ውስጥ ኔታንያሁ እንደ ተንኮለኛ ፖለቲከኛና የደህንነት ተከላካይም ይታያሉ። ነገር ግን በአንዳንድ የአገሩ ህዝቦችና በአለም አቀፍ ደረጃ በተለይ በአረብና በሙስሊም አለም እሳቸው በፍልስጤም ላይ ባላቸው ጠንካራ ፖሊሲዎች ምክንያት እንደ አክራሪ ሰው ይታያሉ። በአለም አቀፍ ደረጃ ያላቸው ግንዛቤና ተጽዕኖ። አያቶላህ አሊ ሀሚኒም በአለም አቀፍ ደረጃ ሀሚኒ በተለይ በምዕራቡ አለም እንደ ግጭት አማቂ አይነት መሪ ይታያሉ። የኢራን የኒውክሌር ፕሮግራም በሊባኖስ ወይ ደግሞ በሂዝቦላ በየመን ሁቲዎች እና በሶሪያ ያሉ ተተኪ ቡድኖችን መደገፍና ጸረ ምዕራብ ንግግሮቻቸው እሳቸውን እንዳክራሪ ሰው አድርገው እንዲታዩ ሆኗል። በሌላ በኩል በሩሲያና በቻይና እንዲሁም በአንዳንድ የሙስሊም ዓለም ክፍሎች እሳቸው ጸረ ኢምፔሪያሊዝም ተቆርቋሪ እንደሆኑ ይታያሉ። ተጽዕኖቸውን ስንመለከት ሀሚኒ በመካከለኛው ምስራቅ ያለውን የፖለቲካ ሚዛን በተተኪ ቡድኖች እና በኒውክ ክለር ፕሮግራም በኩል ይነካሉ። የእሳቸው ውሳኔዎች በክልሉ ያለውን ግጭትና መረጋጋት ላይ ቀጥተኛ ተጽዕኖ አላቸው። ለምሳሌ በ2025 ኢራን በእስራኤል ላይ ሃይፐርሶኒክ ሚሳኤሎችን መተኮሷና ሃሚኒ ጦርነቱ ተጀምሯል የሚል መግለጫ መስጠታቸው በዓለም አቀፍ ደረጃ ትኩረትን ያገኝና ሰበር እየተባለ የተቀባበሉት ሆኗል። ይህም ክስተት ከሰዓታት በፊት የሆነ ነው። ምንም እንኳን እነዚህ መረጃዎች ተቃውሞ ቢገጥማቸውም፣ ኔታንያሁንን መልከት በምዕራቡ ዓለም በተለይ በአሜሪካ እንደ ጠንካራና እስራኤል ደህንነት ተከላካይ ሆነው ይታያሉ። ከአሜሪካ ፕሬዚዳንቶች በተለይ ደግሞ ከዶናልድ ትራምፕ ጋር ያላቸው ጠንካራ ግንኙነት የእስራኤልን ዓለም አቀፍ ደረጃ ከፍ አድርጎታል። ነገር ግን በአውሮፓ በአረቡ ዓለምና በአንዳንድ የአፍሪካ እና የእስያ ሀገራት ውስጥ እሳቸው በፍልስጤም ላይ ባላቸው ፖሊሲዎችና ና በኢራን ላይ ባላቸው ጠንካራ አቋም ምክንያት እንደ አክራሪ መሪ ይታያሉ። በ2025 ኔታንያሁ ኢራንን በአየር ጥቃት መምታታቸውና ሃሚኒን ለመግደል እንደሚፈልጉ መናገራቸው በዓለም አቀፍ ደረጃ ውዝግብን ፈጥሯል። ኔታንያሁ የእስራኤልን ወታደራዊና ዲፕሎማሲያዊ ኃይል በመጠቀም በመካከለኛው ምስራቅ ያለውን ሚዛን ያነሳሉ። ይህም ከፍተኛ ተጽዕኖ አድራጊ ተብለው ይመደባሉ። የእሳቸው በኢራን ኒኩለር ፕሮግራም ላይ ያላቸው ጠንካራ አቋም፣ ከአሜሪካ ጋር ያላቸው ጥምረትና በክልሉ ያሉ ተኪ ግጭቶችን መቆጣጠር የእስራኤልን ዓለም አቀፍ ተጽዕኖ ጠናክሯል። በ2025 የእስራኤል በኢራን ላይ ያደረገችው ጥቃትና የኔታንያሁ ንግግሮች የእስራኤልን የውጭ ፖሊሲ እንደ ጸበኛ አድርገውታል። አያቶላህ አሊ ሐሚኒ በኢራን እስራኤል ግጭት ውስጥ የኢራን ምላሽና እስትራቴጂን ይመራሉ። በ2025 ኢራን በእስራኤል ላይ ሃይፐርሶኒክ ሚሳኤሎች መተኮሷና ሐሚኒ ደግሞ ጦርነቱ ተጀምሯል በማለት በማኅበራዊ ሚዲያ መግለጫ መስጠታቸው የእሳቸውን ጠበኛ አቋም ያሳየ ሆኗል። እንዲሁም እሳቸው በእስራኤል ጥቃቶች ምክንያት ወደ መሬት ውስጥ ተጠልለው መቆየታቸው ተነግሯል። ይህም የእሳቸው ደህንነትን ስጋት ያመለክታል። የሐሚኒ ንግግሮች እንደ የጽዮን አገዛዝ ምንም ምህረት አይደረግለትም ያሉ የኢራን ጸረ እስራኤል አቋምን ያጠናክራሉ። እሳቸው በክልሉ ያሉ ተኪቡ ቡድኖችን በመጠቀም እስራኤልን በተዘዋዋሪ መንገድ ይፈታተኗታል። ቤንያሚን ኔታንያሁ ኔታንያሁ በኢራን ላይ የእስራኤልን ጠበኛ ወታደራዊ ስትራቴጂ ይመራሉ። በ2025 እስራኤል በኢራን ኒውክሌር ተቋማትና ወታደራዊ እንዲሁም ሳይንቲስቶቿ ላይ ጥቃቶች መፈጸሟን የኔታንያሁን የኢራንን አቅም ለመግታት ያላቸውን ቁርጠኝነት ያሳያል። እሳቸው ሐሚኒን ለመግደል ግጭቱን አያሰፋውም እንደውም ያበቃዋል በማለት ተናግረዋል። ይህም የእሳቸውን የረጅም ጊዜ የኢራን ገዛዝን ለመቀየር ያላቸውን ፍላጎት ያመለክታል። ኔታንያሁ ከአሜሪካ ጋር በመተባበር የእስራኤልን ወታደራዊና ዲፕሎማሲያዊ እርምጃዎች ያስተባብራሉ። ነገር ግን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኻሜኒን ለመግደል ያቀረቡትን የእስራኤልን እቅድ መቃወማቸው በሁለቱ መሪዎች መካከል ያለውን ውጥረት ያሳያል። ጠንካራ መሪነታቸውን ስናይ ሁለቱም መሪዎች በሀገራቸው ውስጥ እንደ ጠንካራና የማይናወጡ መሪዎች ሆነው ይታያሉ። ሐሚኒ የኢራንን እስላማዊ ስርዓት፣ ኔታንያሁ ደግሞ የእስራኤልን ደህንነትና ማንነት ተከላካይ ናቸው። የክልላቸው ተጽዕኖ ደግሞ ሁለቱም መሪዎች በመካከለኛው ምስራቅ ያለውን የፖለቲካና ወታደራዊ ሚዛን በቀጥታ የሚነኩ ናቸው። ሐሚኒ በተኪ ቡድኖችና በኒውክሌር ፕሮግራም፣ ኔታንያሁ ደግሞ በወታደራዊ ጥቃቶችና በአሜሪካ ድጋፍ ያደርጋሉ። ሁለቱም መሪዎች ደግሞ በሀገራቸው ውስጥ ተቃውሞ ይገጥማቸዋል። ሐሚኒ በኢኮኖሚና በነጻነት ጉዳዮች፣ ኔታንያሁ ደግሞ በፍልስጤም ፖሊሲዎችና በፍትህ ማሻሻያ ምክንያቶች። የመንግስት ስርዓታቸውን ደግሞ ስንፈትሽ ሐሚኒ በእስላማዊ ቴዎክራሲ ውስጥ የበላይ መሪ ሲሆኑ፣ ኔታንያሁ በዲሞክራሲያዊ ስርዓት ውስጥ በምርጫ የተመረጡ ጠቅላይ ሚኒስትር ናቸው ነት የእሳቸውን የኃይል መዋቅርና ተጠያቂነት የሚነካ ነው ዓለም አቀፍ ግንኙነታቸው ሀሚኒ ከሩሲያና ከቻይና ጋር ጠንካራ ግንኙነት አላቸው ነገር ግን ከምዕራቡ ዓለም ጋር ግጭት ውስጥ ናቸው ኔታንያሁ ደግሞ ከአሜሪካና ከአንዳንድ የአውሮፓ ሀገራት ጋር ጠንካራ ጥምረት አላቸው ነገር ግን በአረቡ ዓለምና በአንዳንድ የአፍሪካ ሀገራት ተቃውሞ ይገጥሟቸዋል ሀሚኒ በተኪ ቡድኖችና በኒውክለር ፕሮግራም በኩል ተዘዋዋሪ ግጭት የሚመርጡ ሲሆኑ ኔታንያሁ ደግሞ ቀጥተኛ ወታደራዊ ጥቃቶችና የ ስለላ ስራዎችን ይጠቀማሉ። ሐሚኒ 2025 የኢራንን ምላሽ በማስተባበር እና በማህበራዊ ሚዲያ ላይ ጠበኛ መግለጫዎችን በመስጠት የኢራንን የተቃውሞ አቋም አጠናክረዋል። የእሳቸው መግለጫዎች እንደ ጦርነቱ ተጀምሯልና፣ ምንም ምህረት አናደርግም ለጽዮናውያን የሚለውን ቃላቸውን የኢራንን ህዝብና ተኪ ቡድኖችን ለመቀነስ ያለመ ነው። ነገር ግን የእሳቸው የደህንነት ስጋት እናም ወደ መሬት ውስጥ ገብተው መጠለላቸው የኢራን መንግስት ተጋላጭነትን ያሳያል። ኔታንያሁ በ205 እስራኤልን በኢራን ላይ ያደረገችውን ጥቃት በመምራትና ሐሚኒን መግደል እንደ መፍትሄ በመጥቀስ የእስራኤልን ጠበኛ አቋም አሳይተዋል። እሳቸው የኢራንን ኒውክለር ፕሮግራም እና ወታደራዊ አቅም ለመግታት ቁርጠኛ መሆናቸውንም ገልጸዋል። ነገር ግን የትራምፕ ተቃውሞ የእስራኤልን እቅዶች ገድቧል። አያቶላህ አሊ ሐሚኒና ቤንያሚን ኔታንያሁ በአገራቸውና በዓለም አቀፍ ደረጃ ቁልፍ መሪዎች መሆናቸው አይካድም። ነገር ግን የሁለቱ ሚና ግንዛቤና ተጽዕኖ እጅግ በጣም የተለያየ ነው። ሐሚኒ የኢራንን እስላማዊ ስርዓትና ጸረ ምዕራብ አቋም ይወክላሉ። ኔታንያሁ ደግሞ እስራኤልን ደህንነትና የምዕራብ ጥምረትን ይደግፋሉ። ሁለቱም ሀገራት በኢራንና እስራኤል ግጭት ውስጥ ወሳኝ ሚናን ይጫወታሉ። ነገር ግን የሁለቱ አቀራረብና ግቦች የተለያዩ ናቸው። ሐሚኒ በሌሎች ቡድኖችና በኒውክሌር ፕሮግራም በኩል የረጅም ጊዜ ተቃውሞን የሚመርጡ ናቸው። ኔታንያሁ ደግሞ ቀጥተኛ ወታደራዊ እርምጃዎችና የአገዛዝ ለውጥ ሀሳቦችን ይደግፋሉ። በመጨረሻም ሁለቱም መሪዎች በ ሀገራቸው ውስጥ ጠንካራ ድጋፍ ቢኖራቸውም በዓለም አቀፍ ደረጃ ደግሞ አክራሪ እንዲሁም አከራካሪ ሆኖ የሚታዩ ናቸው። የሁለቱም ውሳኔዎች ደግሞ በመካከለኛው ምስራቅና በዓለም አቀፍ ደረጃ ሰላምን ወይም ደግሞ ግጭትን ሊወስኑ ይችላሉ። ይህ ዝግጅትም የሁለቱም መሪዎች ውስብስብ ሚናና የእነሱን ውሳኔዎችም በዓለም አቀፉ ማህበረሰብ ላይ ያላቸውን ተጽዕኖ የሚያሳይ ነው። እናንተስ ምን ታዘባችሁ? ሀሳባችሁ ለኛ ይጠቅመናል እና በኮመንት መስጫው ላይ አጋሩን አብራችሁን ስለነበራች ተመልካቾች ጋር ገና መሰግናለን በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።